አዋሽ እስከ መቼ ይሆን አዋሽ? አዋሽ መጫ ስር ፍሳሽ የለም አፈርሽ ደም ቅናሽ የሸዋ የእምብርትሽ ላቦት የምንጮችሽ ሺ የምጣማጭ ያለት ሺ የተራሮችሽ የጉልጥምጥሚትሽ ፍላጭ አዋሽ ህመምህ ምንድነው? ነው ህመም ክስ አንተስ ምንድነህ? ከውሃ ወዝ የተለየ መቼስ ልዩ ንግርት የለህ። እንደ ሴቴ ሸረሪት ጽንስ ራስክን በራስህ አውጥ ያለህ እስከ መቼ የሆነ አዋሽ ሲያሳድድህ ሲያቅበዘብዝህ ላትዘልቀው ላያዛልቅህ አሸዋ ለአሸዋ እድኸህ ውስጥ ለውስጥ ምሰህ ጠልቀህ የምድርን ማህፀን ቦርቡረህ ዋልታዋን ቁልቁል ሰንጥረህ እናትህ ውቅያኖስ ማህፀን ላትገባት ትባክናለህ። እስከ መቼ ይሆን አዋሽ? አዋሽ ቡርቃው መጫ፣ ምንጩ ዳዳ፣ ጽንሱ ሸዋ ፍንጩ ውጠህ ተውጠህ እርጩ የንዳድ የበረሃ እጩ ንግርትህ ምንድነው አዋሽ? አባ ብቻ አባ እቅጩ ዘላለም ክን ፈሰህ ባታልቅ ምነው ተስፋ መቁረጥ አታውቅ። እስከ መቼ የሆነ አዋሽ